ምትፈልገው ነገር ከዚህ በኋላ አንቺ፣ እኔ መተው ከፈለግሽ እኔ እመተውሻለሁ ነው። ስለዚህ ትጪ ያለ እሳት በጫወታ በደስታ ባዘን፣ ባለፉት ዓመት ስንቱን አሳለፍን፣ ስንት ደስታዬ 12ኛ ክፍል ምናምን ድረስ አብረን ነበርን። በጣም ብዙ ነገሮችን አሳልፈናል። ከሷ ጋር ፍቅረኛ አይደለችም ብዬ ሶ በዚህ ተስፋ እሷ እዛ ድረስ መጣች ያንን ነገር ይዛ እንደዚህ ያለችኝ። እኔ እስከ ዛሬ ከልብ ያልወጣም በጣም ብዙ ያለፈ ነገር ትተሽ ኢቨን ማለት ነው እኔ መከተል ትችል ነበር እኔ መከተል ትችል ነበረ። እኔ በፕሊን ሲድ ዘማል አብራችሁ ጊዜ ያሳለፋችሁ አብራችሁ አውርታችሁ እኔ ምን አቃለሁ፣ ሀዋሳ የነበረህን ላይፍ እኔ ምን አቃለሁ አንተ አላማህ እንደዛ ነው ማለት ነው። እኔ አይደለም እኔ አይደለም በዛ ሰዓት እኔ አሰሪ እንዳስቀምጥሽ ነው የምትፈልጊው? አስገድጄሽ እንዳስቀምጥሽ እያልኩ አይደለም። እኔ አሁን እያናደደኝ ያለሁት አሁን ንግግርህ ነው። እኔ ቤታው ካንተ የምትተወኛለህ? አዎ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። ያው ሁላችሁም በእያላችሁበት ሰላም ሁኑልኝ። ያው ዛሬ የምገኘው አዲስ አበባ ነው። ያው በሌሊት መጥቼ ገና መድረሴ ነው። ከመድረሴ ያው ቤት መግባት አልቻልኩም። ያው መፍታት ያለብኝን ነገር ጊዜ ሳይ ሳይወስድ ሁሉም ነገር ተሸፋፍኖ እኔና እሷም ተደባብቀን ያው ወደ እናንተ ሳንመጣም ብዙ ከምንርቅ ያው በእናንተ ፊት ነው የተፈጠረው። ያው በሰዓቱ የተፈጠረው ነገር እኔም አልጠበቅኩትም። ጠዋት ነው ማለት ከሆቴሉ መስለው የነበረ አንኳኳች መናገራችን ነበር ስህተት የነበረው ምክንያቱም ያለንበት አድራሻ ሙሉ በቪዲዮ ተናግረን ነበረእና በዛ ምክንያት ነው ቀጥታ ልታገኘኝ የቻለችው። የገርማችኋል ውጪ ነበረች ኢቨን ከአስረኛ ክፍል ምናምን አካባቢ ነበርን አብረን የነበር ነው። በጣም የቆየ ማለት ነው። እና ቅርብ ሳ ድረስ እናወራ ነበረ ያው በኖርማል ማለት ያለብንን ነገር በሙሉ ፈተን በፊት ያው ታውቁታላችሁ የትምህርት ቤት እስከ አስራ ሁለተኛ ክፍል ምናምን ድረስ አብረን ነበርን። በጣም ብዙ ነገሮችን አሳልፈናል ከእሷ ጋር ብዙ ነገርም ሆኗል። አንድ ክፍል አንድ ወንበር አይነበር የምንቀመጠው። ያ በአጋጣሚ ከቤተሰቦቿ ጋር በቅርብ ነው የመጣቸው። ከዛ እንዴት እንዳገኘችኝ አላቅም፣ ነገር ግን ያው የድሮ ከ ከኔ ሚስት ጋር ከፍቅረኛዬ ጋር የእውነት እንደሆነ አታቅም ነበርና በፊት ስናወራ በነበረበት ታይም። አይ ዝም ብሎ ለስራን የተገናኘ ነው ምናምን ብዬ ነግሬያታለሁ። እና ያንን ነበረ ሁሌ ማስበው ምናምን ነው እያለችኝ ያለችው። እና እዛው አዋሳ ላይ ነው ጥያት የመጣሁት። ምክንያቱም ከረጅም ጊዜ በኋላ አግኝታኝ ያልሆነ ነገር ተፈጠረ። ድንገት ያው ላስተዋውቃቸው መችል ነበረ። ምክንያቱም እኔና እሷ ያለን ነገር ጨርሰናል። ፍቅረኛ ናት እያልኳት አላመነችኝም። ለሷ ያለኝን ነገር ምን ያህል እንደሆነ አታቅም እና ያንን ነገር አነገርኳትም። ያው አንዳንዴ በሪሌሽንሽፕ ውስጥ ስትሆኑ ማታወሩት ብዙ ነገሮች አሉ እና በጣም ረጅም ጊዜ ሶስት አመት አራት አመት እኔ ትምህርት ጨርሼ ምናምን እንትን ካልኩኝ ማለት ነው ከሶስት አመት በላይ ነው ማለት አስራ ሁለተኛ ክፍል ጨርሼ ምናምን ኮሌጅ ገብቼ ምናምን ብዙ ተራርቀን ነበረ እና በዛ መሀል እናወራ ነበረ። ነገር ግን ስለ ፍቅረኛዬ ምንም የነገርኳት ነገር የለም። በምን በምናወራ ሰዓት አብረን እንሰራ ነበረ። ከሷ ጋር እየሰራን እያለ ይሄ ነገር እንዴት ነው የምር ነው ወይስ የውሸት ነው ስትለኝ፣ አረ ለስራ የተገናኘ ነው፣ ሌላ ምንም ነገር የለንም ብያት፣ ከዛም በኋላ ጨርሰው አላወራንም እና ያንን ነገር ይዛነው የመጣችው እና አሁንም አላምንህም ለስራ ነው ብላኝ ነው እየተጋተተችኝ ያለችው። ነገር ግን እኔ ያለውን ነገር ነግሬያታለሁ። እሱ እኔ ያለፈ ታሪኬ ላይ እንደዚህ ችግር ይፈጥርብኛል ብዬ አላስብም። ህይወት መኖር ጀምሬያለሁ። ፍቅረኛዬ ደግሞ አልረዳም ብላኛለች። ለምን እንደዚህ ማሰብ እንደፈለገች አላቅም። ዛሬ ሁሉንም ነገር እውነቱን እነግራታለሁ፣ ልክ ለእናንተ እንደነገርኳችሁ። በዛ ታይም ምንም በጣም ንዴት ውስጥ ስለነበረች ኢቨን ያናድዳል ልክና ውስጥ ልክና ጥሩም ውስጥ ሴት ስታገኝ የሚሰማትን ስሜት ነው የተናገረችው። ያን ነገር ደግሞ አልፈርድባትም። ግን እኔ ነው የተናገረችበት መንገድ የጠረጠረችበት መንገድ በጣም አናዶ የነበረ በሰዓቱ። እሷም ስለተናደደች እኔ መናደድ አልፈለኩኝም ነበረ። ነገር ግን እንደዛ ማለቷ ለእኔ ትንሽ ከብዶኛል እና ዛሬ እነግራታለሁ ትረዳኛለች ብዬ አስባለሁ። እና ኢቨን እሷ የመጣችው በፕሌን ነው ቤተሰብ ትታኝ ነው ምንም ማድረግ አልቻልኩም። መጫን አልቻልኩም። ማስቀረትም አልቻልኩም። በቃ ልንዝናና ሄደን እንደዚህ ተረብሸን መምጣታችን ለኔ በጣም አናዶኛል። እዛ እሷንም ተናግሪያት ነው የመጣሁትና እስቲ ደውዬ ጠርቻት አለው ማግኘት አልፈልግም እያለችኝ ያው በግድ ነው። አንዴ ለመጨረሻ ብቻ አግኝ እያልኳት ነኝ ያለሁት። ትረዳኛለች ብዬ አስባለሁ። እነግራታለሁ። ያው አንዳንዴ መደባበቅ ነገር ያመጣል። እኔ መደበቂም እንደዚህ ዋጋ አስከፍሎኛል። ማለት ብዙ ነገር ነገር ያታለው ግን ይህኛውን ነገር እኔ እንደዚህ ይፈጠራለም እንደዚህም ትመጣለችም ብዬ ስላላሰብ አለመናገሬ ዛሬ ላይ ህይወቴ ላይ የሆነ ጠባሳ ነገር እጥሏል። ና ሁላችሁም ትረዱኛላችሁ። ምንም ዋሻውን የምደብቀውም ነገር የለም። ፍቅረኛ ነበረኝ ከሚዲያ ውጪ ማወራት መግባባት ልጅ ነበረች። እሱ ራሷና ማውራት ያቆመችው ማውራት ስታቆም፣ ያ እኔም ተውኩኝ። ከዛ ከብዙ ከሶስት አመት በኋላ ነው መታ እንደዚህ አይነት ነገር የተፈጠረውና ይህንን ነገር ደግሞ ፍቅረኛ ያታቅም። ዛሬ ላይ ይህንን ነገር መፈጠሩ ለኔ ምንም ነገር አይደለም። እሷ ላይ ግን ነገር ይፈጥራል። አይኖ ነገር ግን ተረታኝ አብራኝ እንድትቀጥል ነው የምፈልገው። ሁላችንም የራሳችን ባክ ስቶሪ ያለን ያው፣ አይጠቅምም ለወደፊታችን አይጠቅምም ብለን አንዳንዴ የምንታው ማን ናገራቸው ብዙ ነገሮች አሉና፣ እኔም ያልነገርኳት ያው ስለማይጠቅማት ነው። ምንም ስለማይጠቅማት አልነገርኳትም። ሶ ዛሬ ማወቅ ከፈለገች ሁሉንም ነገር እነግራታለሁ። ያለኛ ማረጃ ተናግሮ ማሳመን ነውእና። ትረዳኛለች ብዬ አስባለሁ እና ስላልነገርኳትም ይቅርታ ጠይቃታለሁ እና ሁሉም ነገር ይፈታል ብዬ አስባለሁ እና ቤተሰቦች፣ እኔም ደብሮኛል ብዙ ተዝናነች ተጫዋች መምጣት በሰላም መምጣት ነበር ምፈልገው። በሰው ሀገር ያልጠበቅኩት ነገር ገጥሞኛል። እስቲ ተምጣና ደግሞ ኢቨንቴ ክስቷ ራሱ ከባድ ነው እና ለእኔ ከባድ ነው ማለት እንደዚህ መጥቼ የሳወራችሁ ለእናንተ ቀለል ቀላል ነገር መስሎ ሊታይ ይችላል፣ ነገር ግን ለእኔ በጣም ከብዶኛል እና መጠርጠር በራሱ ሌላ ትልቅ ጠባሳ ነው እና ያማል እና ደብሮኛል። እስቲ ስትመጣ ሁሉም ነገር ነግሬያት ዛሬ ሆኖ ወደ መጀመሪያ ፍቅራችን ወደ ሰላማችን እንመለሳለን እግዚአብሔር ይፍቀድ ብያለሁ እና ትምጣ ስት ቀላል ምይት ቸው ነበር እንደ ቀላል እንደ ቀላል ያን ሁሉ ትዝታ ያን ሁሉ ነገር እንደ ቀላል አለፌው ነበር እንደ ቀላል ምይት ቸው ነበር።

ከምን እንደምጀምርልሽ አላውቅም። መጨረሻ ጊዜ ላገኝሽ ብዬሻለው መጽሐፍ ትክስት ቴክ ውስጥ አንብቤ ዋለው ማለት እኔን የምጠብቅኝ የዚህን ያህል መሆኑ ራሱ ለእኔ ትንሽ ገብቶኛል። ማለት የዚህን ያህል አሁን ልንጨቃጨቅ ልንከራከር፣ መከራከርም ገባህ ለመከራከር ቢሆን አልመጣም። ኢቨን መምጣትም አልፈልግም። ላገኘክም አልፈልግም ማስረዳሽ ነገር አለ፣ ምናምን ምናምን ስላልክ መጀመሪያ እኮ አንቺ ለመረዳት እንኳን ኦፕኒንግ ምን አለብሽ፣ ፍቃደኛ። ምን እንድረዳህ ነው አይደለም? ማለት ማለት ም እስኪ ምን ልረዳክ? ከሴት ጋር ሆነ ጠበቀኸኝ፣ ምን ልረዳ? እህትክናት እህትክናት ብዬ እንድረዳክ ነው ወይስ ዘመድክናት ብዬ እንድረዳ ነው? ምንድን ነው የፈለግከው? ምን እንዳደርግ ነው የፈለግከው? ስቄ ፈገግ ብዬ እንድቀበል ነው የፈለግከው ሲሆን የተፈጠረውን ነገር ልንጋልሽ የተፈጠረውን ነገር እንኳን ሰምተሽ ቢያንስ ለመረዳት ገባህ፣ አይደለ እንዴት ነው መስማት። እሺ መስማት ካልፈለግሽ እንዴት ነው ማስረዳሽ? እሺ አሁን መጨቃጨቅ አልፈልግም። ትነግረኝ ነገር ካለ ነገረኝና ላዳምጥ። በቃ በቃ አዎ በቃ እንደዚህ ነው። እኔን የምትረጂ ምን ልረዳክ? ምንም የነገርኩት ነገር የለም እኮ በቃ እኔን ለመስማት እንኳን ፍቃደኛ አይደለሽም እኮ ንገረኝ፣ ላዳምጥ ምንድን ነው ምንድናችሁ ፍቅረኛ ማቾች ነበራችሁ ነበርን ከረጅም ጊዜ በፊት ፍቅረኛ የነበረች ምን እስ እንዴት ነው የማላውቀው ያንተ ፍቅረኛ ሆነ ሆ ኜ እንዴት ነው የበፊት ህይወትህን የማላውቀው ምን ማለት ነው ይህን ነገር ባለመናገሪ መጀመሪያ ይቀጣል። ሲቀጥል ይሄ ለሁለታችን የሚጠቅም ነገር አይደለም ብዬ ነበር እንዴት ነው የማይጠቅም ነገር? ገባ ሄደለ ተነስቶ የሆነ ታይም ላይ መታ ላይፋችንን ብትረብሸው እኔ ምን እንድልክ ነው? ካንተ ግን እንድቆም ነው አብርህ ልክን ያደረከው ስለ ደበከኝ ጎበዝ፣ እንድልክ ነው መደበቅክ ምንም አልመሰለህም? እኔ ወልሽ መደበቂ ለሌላ ነገር አይደለም ወይ መጥፎ ነገር ያመጣብናል ብዬ አይደለም። በስ ነገር ምን ትሆናለህ አልገባኝ። እኔ ኮ ያለፈ ህይወት ስሙኝ፣ ያለፈ ህይወት እኔ አይመለከተኝ፣ ምክንያቱም እኔ በህይወት ያኔ አልነበር። ያ ችግር የለውም አልፏል እኔ ስላለፈው ህይወት እኮ አይመለከተኝም። ከማንም ጋር ሁን ማንም ማንም አትመለከተኝም። የትኛውም ሴት አይመለከተኝም። የሚመለከተኝ ግን አሁን ላይ ህይወቴ ላይ ከገባሽ ያ ነገርሽ ይመለከተኝ። እሺ፣ ይሁንሽ፣ ልንገርሽ። እኔ ጓደኛ ፍቅረኛም በዩ ምንም በዩ ሁሉም ነገር የተፈጠረውም በግልጽ ልንገርሽ አስረኛ ክፍል ነበርኩኝ ከዛ 11 12 አብረን የተማርነው በዛ ታይም ጓደኛ ፍሬንድም ነበረን። በቃ እኔ እና እሷ ሪሌሽንሺፕ ውስጥ በዩ ሁሉም ነገር ከሌላ ነገር በስተቀር ሁሌ አብር ነው የምናሳልፈው ሁሌ አንድ ላይ ነበረ። ግን ቤተሰቦቿ ከዛ ሀገር ይዘዋት ሲወጡ የእኔ እና እሷ ግንኙነት በዛው ተቋረጠ። ነገር ግን በቅርብ ጊዜ እኔና እንቺ ፍቅረኛ ከመሆናችን በፊት ዛሬ ስድስት ወር ሰባት ወር አካባቢ ጠይቀኝ ነበረ እንደ ድንገት ማለት ረጅም ጊዜ ቴክስት ሳታረግልኝ ቆይታ ነበረ፣ እና እንደ ድንገት ቴክስት አረገች ፍቅረኛ ት ወይ ስትለኝ አይደለም፣ ለስራ ነው የተገናኘ ነው ብያት፣ በዛው ተጠፋፋ። ነገሮች አለችኝ አፈቅረሃለሁ፣ ምናምን፣ አሁንም ድረስ አፈቅረሃለሁ፣ እኔ ለአንተ ስሜት አለ አለችኝ። እኔ ግን ከአንቺ ጋር ፍቅረኛ እንደሆንኩኝ በሰዓቱ እየነገርኳት ነው አንቺ የመጣሽው አሁን የራሴን ህይወት እየኖርኩኝ እንዳለ ነው እየነገርኳት ያለሁት። አንቺ ግን እኔም በሌላ ነገር ተረዳሽም በሌላ ነገር ኢቭን አልወጣልክም ልልክም ይችላል። ገባ ካይደለ የሷ ነገርም አልወጣልክም ልልክ ይችላል። ምን ማለት ነው አልወጣልክም ማለት? ልንገረክ ስለማይመጣ ሰው ይመለከት። እኔ ደጋግሚ ደጋግሚ አንድ ነገር መናገር አልፈልግ። አሁን እሷ ድጋሚ ህይወት ላይ እንደማትገባ በምን እርግጠኛ ትሆናለች? ድጋሚ ህይወት ውስጥ ብትገባ ህይወት እኔ እኮ ጠንቋይ አይደለሁም። እኔ የወደፊት እኮ ነው ያላቅም። እኔ እኮ አብረሽኝ የሆነሽ እንድት ብትመጣ እኔ ህይወት ክሊያ ብሬክ አልቆይም። ገባህ አይደለ እኔ አብሬክ እኔ አብሬክ አልቆይም። ምክንያቱም በቃ ኔ የሶስት የሆነ ነገር አይመቸኝም። አንተን ከማንም ወዲህ ወዲያ ወዲህ መባባል አልፈልግም። ገባህ አይደለ ለራሴ ማሰባለው ከማንም ጋር ንክኬ አልፈልግም። መነጋገር አልፈልግ ይሄው ልጅ አዋሳ ነው ያለችው። ሶ አዲስ አበባ አትመጣ በምን እርገጠኛ ትሆናለህ? ኦኬ ከዚህ በፊትም ያው ስንት ጊዜያችሁ አትመጣም ብለህ በህይወቴ መጣች አይደለ አዲስ አበባም ሲምፕል ነገር ነው። ገባ አይደለም የትንሽ ሰዓት መንገድ ኢቭን አንድ ቀን መንገድ እንኳን አይደለም እንደማትመጣ በምን እርግጠኛ እንትሽ ይሁልሽ ብትመጣ አንተ ያስቆም ከሆነ ነገር እኔ ላስቆም ልክ አልችልም ከእኔ መቼም እንደዚህ እንዳትጠብቅ ይሁልሽ ብትመጣ ለምንድን ነው የማልጠብቀው እቱ እቱ ጋር ነው ቆይ ፍቅረኛ ነጥሽ እቱ ጋር ይሄን ነገር ነገር ጫርሰ የኔ ነው ማለት ነው ስማኝ ባውቅ ኖሮ ከዚህ በፊት ነግረኸኝ ከሷ ጋር እንዲነበርከው በት ላይ ኖሮ እረዳሃለው አግዘካለሁ እሺ ያለ አለመናገር የስተት ነው አለመናገሪ ስህተት ነው፣ ስህተት ልትቀበይኛት ቺ ይቅርታ ልታረግኛት ቺ። አልችልም። እሺ፣ ምንድን ነው ይፈጠረው? እኔ እና አንተ መለየት፣ አብሬት መሆን አልፈልግም። ማለት ማለትማ ግልጽ ነው። ማንኛውም ሴት ምታ እኔ እና አንቺ ማንኛውም ሴት አይደለችም ለኔ። ማንኛውም ሴት ነች ለኔ አሁን ላይ ማንኛውም ሴት ነች። ቢገባሽ ይኸውልሽ። አንቺ ግን በትንሽ ነገር ተናደሽ እኔና አንቺ ላይ ክፍተት እየፈጠርሽ ነው። በዚህ ክፍተት ተጠቅማ ደግሞ እሷ ለመግባትም እንደምታስብ ይሄ እርግጠኛ ነኝ። መጀመሪያ የራስህ ጥፋት ነው። ገባ ከሄደ የራስህን ጥፋት አምጥቶ ነው ነው ገባ። ህይወት ምን ማለት ነው? እና ታዲያ እኔ ህይወትሽን እያበላሸው ነው ያለው እያበላሸክ ነው። በዚህ ሁኔታ ከቀጠልከ ገና ታበላሸዋለህ። ገና ድብልቅልቁን ህይወቴን ታወጣዋለህ። ቆይ አይደለም ይሰቃቀለዋል። እኔን ታፈቅሪኛለሽ አታፈቅሪኝም? ይሄ ጥያቄ ብቻ። ምን ይልሽ አሩ አላውቅም። አሁን ላይ የሚሰማኝን ስሜት ማለት ምን የሚቀያየር ስሜት ነው ያለሽ። አሁን ላይ በቃ ሁለት ሀሳብ ላይ ነኝ ያለው ማለት ነው። አንተና አፈቅርካለውም አላፈቅርክም ማለት አልችልም ማለት ለቀልድ ነበር፣ እየቀለድሽብኝ ነበር ነው። አይ የሆነ ችግር በተፈጠረ ቁጥር እኔን እኮ እኔን ትተኛለች ማለት ነው። የሆነ ችግር በተፈጠረ ቁጥር ልንገርክ፣ ይሄን ችግር ራስ የምትፈታው ከሆነ ኦኬ። እኔ ያልገባ ነገር ምን ልሁን፣ ምን እንድሁን የፈለግከው ገባ። በህይወት ታስገብተክ እኔ ምን እንዳ፣ በጣም እያካበድሽ ነው። ለአንተ ነገሮችም ሌኔ ነገር በቃ ቀላል ኖርማል ነው ብዬ ካብሬ እንድቀጥል ነው የምትፈልገው። እንደዚህ አይነት ባህሪ ደግሞ እኔ ያለኝ ምን ማለት ነው? ወኪ ልንገር ነገሮችን በቀላል አላልፍልህም። ለምንድነው ማታፍልህ? አላልፍም በቃ። ለምን እኔ አሁኑን አይደለም ማስበው ገባ? ወደፊት ምን ሊያመጣ ይችላል? ልጅቷ ነገ ሌ ደግሞ ድጋሚ ተነስታ አዲስ አበባ መታ ትርምስ ሰልፈ እሺ፣ ብትመጣስ? አንቺ ነኝ ትተኛለች ነው? ለምንድነው? ለምን? ለምንድነው? ለምንድነው በሁለታችሁ ማለም አልገባ፣ ገባ አይደለ? ራሴ ማነካካት አልፈልግም። ከየትኛውም ሰውጋ ሰው ጋር ራሴን እየመጣው እንዲ እንዲያ ወዲ ወዲያ ማለት አልፈልግ። እሺ ማንንም ምትፈልጊው ታዲያ ምንድነው? እሺ ችግሩን በራስህ መፍታት የምትችል ከሆነ ተፈቷልክ። ኦኬ ገባህ አይደለ? እኔ እሷን ኢቭን ድጋሜ ላየት አልፈልግ፣ በምንም ተአምር እሷ ማየት አልፈልግ። እሺ አንተ ግን ያላቀም ሁለታችሁንም ማየት አልፈልግ። ገባህ አይደለ? ሁለታችሁንም ላያችሁ ማለት ማስረዳት ባለብኝ ልክ አስረድቻት ነገሩን እዛው ቋጭቼ ነው የመጣሁት። ስለዚህ አንተ የምታስበው ነገሩ ተፈጽሞ አዎ በቃ እኔ እኔ እርግጠኛ ባልሆን እኔ እርግጠኛ ባልሆን ተመልሼ አንቺ ጋር ለምን እመጣለሁ? እኔ ደጋግሜ ጥለሽኝ እኮ ነው የመጣሽው። አዎ ነው የመጣሁት። ለምን? ምክንያቱም ሴት ክላስ ውስጥ ሴት አይቼ ምን እንደሆነ ነው ደስ ብሎኝ። ችግር የለውም ና ውጪ እንድላት ነው የምትፈልገው ምን እንዳደርግ ነው ፍላጎታ? አልገባኝም እኮ። ምንም ነገር ይፈጠር ምንም። ቶሎ ውሳኔ ወስነሽ እኔን ለቀሽ መምጣት አልነበረብሽ። እሺ ትተሽኝ መጣሽ፣ ምን ተጠቀምሽ? ምን ተጠቀም? ቢያንስ ሰላሜን አግኝቻለሁ። ኦኬ። ከኔ ከኔ ጋር እዛ ማብሰልሰል አልፈልግም። አንተንም ከየትኛውም ሴት ጋር ይቺ እሱ እንዲ እሷ ወንዲ ምንም ነገር ማሰብ አልፈልግም። እዚህ ግን ቤተሰቦቼ ጋር መጥቼ ሰላም ነው ያገኘሁ ይኸውልሽ ምታፈቅሪኝ ይመስለኝ ነበር። እኔ ምታፈቅሪ ምቶጂ ለእኔ ምታሰቢ ምትጨነቂ አንድ አዳምጪ አዳምጪኝ። ችግር የለውም ይህን ነገር እኔ እናንቺ አንድ ሁለት ልንባባል አይደለም። ሶሪ አጥፍቻ አጥፍቻለሁ ባለመናገሪ ብዬ ስነግርሽ አትቀበይኝም። ሶ አንቺ ደግሞ የምትፈልጊው ነገር አላቅ ምን እንደሆነ ሀሳብሽ ምን እንደሆነ። አረ በጣም ራስ ወዳድ የሆንሽ ነው። ሶ ይሁልሽ ራስሽን ከነገሮችን አስወጥተሽ ከዛ በኋላ እኔ እኔ ለሁሉም ነገር እኔ ነኝ ጥፋተኛ። አይመለከተኝ ማም ጌት ምን ይሷ አይደለች። እኔ አይደለም የምጣጥ እኔ ላይፍ ውስጥ አይደለም የነበረችው። አንተ ህይወት ውስጥ ነው ያለችው እኮ እኔ ህይወት ውስጥ ተኖርሽ። እኔ ባክ ስቶሪ እሽ ተፈጠረ እንደዚህ አፕን ሲያደርግ ትተኛለሽ ወይ ነው እኔ እያስረዳውሽ አንቺ ማተረጅበት ምክንያት ምንድን ነው? ሲጀመር አንደኛ ልንግባባ፣ እኔ አሁን ያለፈው መጥቼ እንዲ ነው እንዲያ ነው እኮ ያለፈ፣ ያለፈ ነገር ትተሽ፣ ኢቨን ማለት ነው እኔ መከተል ትችል ነበረ፣ እኔ መከተል ትችል ነበር። እኔ በፕሌን ሴት ዘማል አብራችሁ ጊዜ ያሳልፋችሁ አብራችሁ አውርታችሁ፣ እኔ ምን አቃለሁ? ሀዋሳ የነበረህን ላይፍ እኔ ምን አቃለሁ? አንድ ቀንም ቢሆን ያሳልፋችሁን ነገር እኔ ምን አቃለሁ? በጣም ራስሽን እያስጨንቅሽ ነው ያለሽ። በጣም ራስሽን እውልሽ፣ አይደለም ከነገሮቹ ለማምለጥ ከፈለገ ሶ እኔን መተው ነው የምትፈልጊው ማለት። እኔ እንደዚህ እኔ አንተን መተው ብፈለገ ካሁን አይደለም በፊትም መተው እችላለሁ። እኮ ምን ምን እንዲፈጠር ፈልገሽ ነው? ፍቅረኛ ማቾች ሳንሆንም ልታውክ እችላለሁ ብፈልግ በፈልግ ኖሮ ግን ተሽ ሶ እኔ ትተሽ ነው ምን ታው አንተም ስለዚህ ያሰብኩ ነገር አለ። እኔ አሁን ጥዬህ ይሄዳለሁ። እኔ ጥዬህ ብሄድ አንተ ከሷ ጋር ትሆናል። እንደዚህ ነው። እንደዚህ እያሰብሽ ነው ማለት ነው? እያሰብኩ አይደለም፣ ፕላን እንደዚህ ነው። እኔ ፍቅረኛ ነኝ ልንገርክ። እኔ ፍቅረኛ ሆኜ አንተን የማስቆም ካልቻል፣ እኔ ሲሄድ አንተ ጥለህኝ የምትሄድ ከሆነ እቱ ጋር ነው። ሁለታችንም እሳት ነው የምንሆነው። እኔ እሳት ሲሆን አንተ ውሃ መሆን ሲገባ፣ አንተ አላማህ እንደዛ ነው ማለት ነው። እኔ አይደለም እኔ አይደለም። በዛ ሰዓት እኔ አስሬ እንዳስቀምጥሽ ነው የምትፈልጊው፣ አስገድጄሽ እሺ እንዳስቀምጥሽ እኔ እያልኩ አይደለም። እኔ አሁን እያናደደኛለሁ አሁን ንግግርክ ነው። እኔ በታው ካንተም ተተወኛለህ። አዎ፣ ምክንያቱም እኔ አስሬ አላስቀምጥሽም። ይሄን ደግሞ እንድታቂ የምፈልገው ነገር ከዚህ በኋላ አንቺ እኔ መተው ከፈለግሽ እኔ የምተውሻለው፣ እንድንገራ ስለዚህ ትቼ በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስታዬ ማለት እንደዚህ ያሳለፍናቸውን ነገሮች ማስታወስ ያሳለፍናቸውን ነገሮች ዞሮ ብሎ ማየት ካልተቻለ ፍቅር ከአንዱ ወገን ብቻ አይደለም። እኔ ፈልጊያት እዚህ ድረስ መጠቼ ነገሩን አስረድቼ ቅርታ ጠይቄ ለመግባባት ነበረ። የራሷን ውሳኔ ወስናለች። ከዚህ በኋላ የሚፈጠረውን ነገር እኔ ራሱ አላውቅም፣ ምን እንደሚፈጠር እኔም አላውቅም። የራሷን ውሳኔ ወስናለች፣ እኔም ወስኛለሁ።